ናይስጥልን ውድ የሲዳማ ኒውስ አድማጮቻችን ላለፉት አስር ቀናት ጣቢያችን ለክልሉ መንግስት እፎይታን በመስጠትና ነገሮችን በጥሞና ለመከታተል በሚል በዝምታ አጠር ያለ ቀናቶችን አሳልፏል። ባሳለፍናቸውም ያርምሞት ጊዜያትም የሲዳማ ክልል ምክር ቤትም ህዝቡን ያስደሰተ ግምገማ ማድረጉንና በክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ላይ ወሰደ ስለተባለው እርምጃም ጣቢያችን ሰፋ ያለ ዳሰሳም አድርጓል። አብራችሁን ቆዩ። አቶ አለማየሁ ጢሞቴዎስ ከክልሉ ፕሬዚዳንት ከአቶ ደስታ ሌዳሞ በላይ ፈላጅ ቆራጭ በመሆን የሚቃወመኝ ነገር ላለው እያለ ከብልጽግና ርዕዮትና ሀሳብ ውጭ በአደባባይ እያወራና እያስፈራራ ስድስት አመታትን በክልሉ የጸጥታ ኃላፊነትን በበላይነት መርቷል። የጸጥታ ቢሮ ኃላፊው በሀዋሳ ከተማ በህገ ወጥ መንገድ በስምንቱም ክፍለ ከተሞች ለዲግሪ ያልበቁ ወጣቶችን በደህንነት ስም መድቡ የመንግስትን በጀት ኪሳቸው ውስጥ እየጨመረ ህዝቡን እንደፈለጉ እንዲያደርጉና ከተማውን የጎበዝ አለቃ እንዲፈነጭበትም አስደርጓል። ከአቶ አለማየሁ ጋር በጥቅም የተሳሰሩ በተለምዶ ዜሮ አምስት ሰፈር የሚገኙ የጭፈራ ቤቶችን ያለደረሰኝ ሰዎችን ያስተናግዱና መንግስት ማግኘት የሚገባውን የግብር ገንዘብ እንዳያገኝ መከታና ጋሻ በመሆንም ለመሽታ ቤቶቹ አመታትን አገልግሏል። በሀገራችን ኢትዮጵያ የሚከለከሉ የተለያዩ ህገወጥ የሽሻ ንግዶችን በግለሰቡ ፍቃድ አግኝተው በመሃል ፒያሳ ጭምር ለአቅመ ሱስ ያልደረሱ ታዳጊዎችን ጭምር ህይወትን ሲያመሰቃቅል ያየ ነው፣ በአቶ አለማየሁ የስልጣን ዘመን ነው። በሲዳማ ክልልም የሚያዙ የኮንትሮባንድ ንብረቶች ከሽጉጥ እስከ ጥይት፣ ከልብስ እስከ ኤሌክትሮኒክስ፣ ከቤንዚን እስከ ውድ አልማዞች ለክልሉ መንግስት ካዝና ገቢ ሳይደረጉ፣ ለክልሉ ህዝብን ጥቅም ላይ ሳይውሉ የአቶ አለማየሁን ኪስ ብቻ በማደለብ አመታትን አስቆጥረዋል። ሰሞኑን በተደረገው የሲዳማ ክልል ምክር ቤት ስብሰባ አቶ አለማየሁ ጢሞቴዎስን የክልሉን የፖሊስ ተቋምና የደህንነት ተቋም እንዳይመራም የክልሉ ምክር ቤት በሙሉ ድምፅ አጽድቋል። የምክር ቤቱ ውሳኔ አመታትን የዘገየ እንደሆነ ቢታመንም በሰፊው የክልሉ ህዝብ ዘንድ ህዝባዊ መሪ እንደሆነና የብልጽግናን ፓርቲ ሪዮት ያስቀጥላል በሚል በብዙሀኑ ዘንድ እምነት በተጣለበት በዋሳ ከተማ ምክትል ከንቲባ በክቡር በአቶ አገናኔቱና በሲዳማ ክልል የብልጽግና ፓርቲ ሪዮት ዘርፍ ኃላፊ በአቶ አስፋ ጎኔሶ ጠንከር ባለ ገምጋሚነት በተከበረው የሲዳማ ክልል ምክር ቤት ውሳኔ ሰጭነት የሰፊውን ህዝብ ድምፅ አድምጦ ምላሽ በመስጠቱ ሲዳማ ኒውዝም የክልሉን መንግስት ለህዝቡ ጥያቄ ምላሽ መስጠት መጀመሩንና ጆሮውን ከፍቶ ማዳመጥ መቻሉን ተመልክቷልና ለሲዳማ ክልል መንግስት በሰፊው ስም ጣቢያችን አክብሮቱን እየገለጸ የሲዳማ ክልል ሰላምና ጸጥታ ቢሮ አላፊው አቶ አለማየሁ ጢሞቴዎስ ላይ ክልሉ መንግስት በወሰደው እርምጃም በርካቶች አስተያየታቸውን በማህበራዊ ገጾቻቸው በማጋራት ላይም ይገኛሉ። የፌዴራል ብልጽግና ፓርቲ ፋይናንስ ዘርፍ ኃላፊ አቶ ዘነበ ገዳም እውነትና ንጋት እያደር ይጠራል ሲሉ ክቡር ጠቅላይ ሚኒስትሩ አንድ ሶስተኛ አይሞላም ብለው ከማዕከላዊነት ያገዱትን አቶ አለማየሁ ጢሞቴዎስ ላይ የተሰጠውን ውሳኔም ደግፈዋል። በጸጥታው አላፊው ገዳ ዙሪያም ተጨማሪ ሀሳባቸውን ያሰፈሩት የቀድሞ እጀቶ አቶ በላይ በልጉዳም ድመት አይጥን እንድታጠምድ ተመደባ ያለ አቅሟ ሳንባ ጠግባ ነብር ነኝ ሲዳማን ልብላ ባላይ ሰሞ ድንገት ሳንባ እንቋት አረፈች ሲሉ አቶ አለማየሁ ጢሞቴዎስ ላይም ተርተው ተሳልቋል። በርካታ የክልሉ ነዋሪዎችም በክልሉ መንግስት የተወሰደው እርምጃ እንዳስደሰታቸውን በመግለጽ ላይም ይገኛሉ። ሲዳማኒውስም ለክቡር የክልሉ ፕሬዚዳንት አቶ ደስታ ሌዳሞና ለክቡር የክልሉ ምክር ቤት አጠር ያለ መልእክት ያስተላልፈዋል። ክቡር ፕሬዚዳንት አቶ ደስታ ሌዳሞና የተከበረው የክልሉ ምክር ቤት በአቶ አለማየሁ ጢሞቴዎስ ላይ የተወሰደው እርምጃ የክልሉን መንግስት ከሰፊ ውስጥ ያቀራረበ መሆኑን ተመልክታችሁ ግለሰቡ በበርካታ ወንጀሎች መጠየቅ እንዳለበትም ተገንዝባችሁ አቶ አለማየሁን እና እርሱ በህገወጥ መንገድ በክልሉ ያዋቀራቸውን የክልሉ የደህንነት መዋቅሮች እንዲፈርስ እንድታደርጉና አቶ አለማየሁን ከስልጣኑ ወርዶ በህግ እንዲጠየቅና ቤተሰቡን በመተማመን በክልሉ በህገወጥ መንገድ ሀብትን ያፈሩና ታዳጊዎችን በሺሻና በተለያዩ ሱሶች ራዕይ ያለው ትውልድ እንዳይፈጠር ባደረጉ ዜሮ አምስት ሰፈርና ፒያሳ አካባቢ አሉ የምሽት ጭፈራ ቤቶች እንዲታሸጉና በዚህ ትውልድ ገዳይ ንግድ ውስጥ የተሰማሩ ባለሀብቶችም ተለይተው በወንጀል እንዲጠየቁ ሲል ጣቢያችን ለክልሉ መንግስት ጥሪ ያቀርባል። ሼር ኮፒ ሊንክና ሪፖስት ማድረግን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ